አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ወዳጆቼና የተከበራችሁ የቻናላችን ቤተሰቦች እንደናቸው ወንድም ክርስቲያኖት ወንድሞቼን ሰላም ብያለሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እሱ ምን ለምዳም ቅመሞች፣ በቃ አገር ገብተን ምን እንስራ እያልን ለምን እንጨነቅ? እኔን እራሴ ጨምሮ ይሄ ሀሳብ ስለሚያስጨንቀኝ እስኪ ለእናንተ ደግሞ የተወሰነ ላካፍላችሁ ብዬ ነው የመጣሁት። እውነቴ ነው የምነግራችሁ በትንሽ ብር ብዙ ስራ መስራት ይቻላል። ነገር ግን ዋናው አሚሮ ማሳመንና ኢማንን መሰብሰብ ብቻ ነው። የሰው ልጅ አሚሮውን ካሳመነ ኢማኑን ከሰበሰበ በትንሽ ነገር ብዙ ስራ መስራት ይቻላል ነው ምላችሁ። እኔ እኛ ግን እዛ አረብ ሀገር ስንኖር እኔ ራሴን ጨምሮ እዚህ ሄጄ ኢትዮጵያ ገብቼ እንዴት ነው ስራ መስራት የምቻለው? ምናምን በቃ ብዙ ነገር እኔ እንጃ ብቻ ይወርድ ብለዛችኛ ዝርዝር ስናደርገው ዛ ታቃላችሁ። አሁን ምሳሌ አንድ ሺህ ብር የሚሰራ ሰው ዝርዝር ብላ ምንም እንትን አትልም። በዛ አእምሯችንን ስላሳመን ነው እዛ ሀገር ላይ ስለሆን ብቻ የዛን ሀገር አስተሳሰብ ብቻ ስለምናስብ ነው እንጂ ትንሽ ብር ካለ ስራ መስራት ይቻላል። እኛ እዚህ የተከራየ ነው ሱቅ። የሚገርማችሁ ነገር አዲስ ማራ ነው። ግን ደስ የሚለው ነገር ቡና ቤት አለ፣ ሻይ ቤት አለ። እስቲም ቡና ይሰራሉ፣ የጀበና ቡና ይሰራሉ። በቃ ይሄን ይሄን ለማድረግ እንግዲህ ትንሽ ብር ነው የሚያስፈልገው ማለት ነው። ስጠይቃቸው በቃ ትንሽ ብር እንደሚያስፈልግ ነው። በዛ ላይ ኮንፊደንሳቸው ደስ ሲሉ ማለት ነው። እኛ ግን እንደዛ አይነት አስተሳሰብ የለንም። ስለዚህ ውዶችዬ በትንሽ ነገር አገራችን ላይ መስራት ይቻላል ያው የጦርነቱ ጉዳይ ነው እሱም ደግሞ ህዝቡ እየኖረ ነው ገባችሁ ሳውዲም ያለው ሳውዲ ይኖራል ኢትዮጵያም ውስጥ ያለው ጦርነቱም ጋር ቢሆንም እየኖረ ነው ስለዚህ ውዶችዬ እኔም እንደምታዋት እንግዲህ በአቅሜ ልክ በቃ መካዘን አላት ወደ ውስጥ ወደ ውስጥ በዚህ መግቢያውን ጆክ ምናምን የተደረደረበት በር ነው እ ይከፈታል በዛ መካዘን ውስጥ አስቀምጠናል ልቃ አልሐምዱሊላህ፣ ረብል ዓለሚን እንግዲህ ኢማራው አዲስ እንደመሆኑ ያን የሚሰራው ብቻ አዲስ ነው እና ሁለተኛ ዶር ላይ ነን። ደሴ ማለት ነው ተቋም እዛነን። ምሳሌ የገበያ ማዕከል ይላል ሄንት ስም የሱቁ ስም እዛነን ማለት ነው። እኛ አልሐምዱሊላህ፣ ረብል ዓለሚን እንደምታዩት በቃ በልኩ ከፍተናል። ይሄም ገበያ ደግሞ እንግዲህ ርዝቅ ነው፣ የርዝቅ ጉዳይ ነው። ኢንሻአላህ ይመጣል። እናንተም ደግሞ ቻናሌን እንደምታበረታችሁ ተስፋ አድርጋለሁ። ቻናሌን ሰብስክራይብ አድርጉ፣ አበረታችሁ በድጋሚ ወደ ስደት እንዳልመጣ። እናንተም ደግሞ ብትሆኑ ትንሽ ነገር ካለቻችሁ ኑ ቶሎ። እውነት እንደምነግራችሁ በዚህ ጋር እንደምታውቁት የልብስ ቤት አለ። ጣቃ እየገዙ ማለት ነው፣ ጣቃ እየተገዛ በዚህ እንትን ይላሉ ማለት ነው። እዚህ ጋ እንደምታወት ቡና ቤት አለ። እዛ ጋር እንደምታወት ሳምሪ ቡና ይላል። በቃ ይሄ ይሄ መስራት ይቻላል። እዚህ በዚህ ኮስሞ ቤት አለ፣ ልብስ ቤት አለ። በዚህኛ ጋ የህፃናት ልብስ ቤት፣ በዚህ የወንዶች ፀጉር ቤት፣ የታች ደግሞ እንደምታወት የህንፃ መሳሪያና አስቤዛ በአይነት ግብቷ እንደምታወት። ይሄ እንግዲህ አዲስ ነው። በዛ ላይ አሁን ግን ከመስመር በታች ያለው ስለሚፈርስ ህዝቡ እንሻላ አላ ያው ወደዚህ ይገለበጣል በማለት እዚህ ጋር ተይዟል ማለት ነው። እና እኛም እንግዲህ ጭንት መስል ከፍተናል። እዘዙን የትም ቦታ ይሁን እናደርሳለን። ቁጥራችን እናስቀምጣለን። እንግዲህ እኔ ምን ቤቴንም አላሳየኋችሁ ብዙ ነገር ያላሳየኋችኋለሁ። እንዲሁም ደግሞ ሳውዲ ከሳውዲ ነው የሚመጣ ቃል ወይስ አገራችን ላይ ነው የሚለውን ሁሉ እያነጻጸርኩ በሂደት አሳያችኋለሁ። እኔ ቶሎ መጣሁኝ እንዳለው ወደ ስራ ገባል ማለት ነው። ለዛም ነው ቪዲዮ እየቀረጽኩላችኋ ያልሆነው ማለት ነው። ደግሞ ወደ ገጠርም ሲሄድ ቤተሰብም እንደዛ እንደዛ ያንያንን ዝግ እያልኩ አሳያችኋለሁኝ። ስለዚህ ውዶች የምንልስራ የሚለው ነገር አያስጨንቃችሁ። ድፍረት ካለ ማለት ነው ይህ ይኖራል። ወላሂ ነው የምላችሁ። ሰው እዚህ እየኖረ ነው። በቃ ወጣ ብላችሁ ስታው በጣም የምትገረሙት የሚሰራው በብዛት በዛ ላይ ሴቱ ነው። ሴቶቹ ጫማ እየጠረጉ ምናምን ስታው ኮንፊደንሳቸው ደስ ሲሉ እንደዛው እንኳ ሆኖ በቃ ምን ልበላችሁ ብራንድ ብራንድ ሆነ ልብስ ለብሰው ምናምን ነው እና እንትን የሚሉት እኛ ግን እዛ በቃ እዛ ያለ ህዝብ ግዴታ በቃ አእምሯችንን ወደዚህ ብቻ ነው ሰራን ለማን ለላክችን፣ ለከሌ ላካት፣ ለላካችን ለከሌ ላድርጋት፣ እንደዚህ አይነት ነገር ነው እንጂ አእምሯችን ውስጥ ያለው ሌላ ነገር፣ ለራሳችን የሚል ነገር እኔ እስካሁን እኔ በራሴም ስለያየሁት ማለት ነው የለንም ግን እዚህ ያለ ህዝብ እየኖረ ነው። እንዳትሸወዱ፣ እድሜያችሁን ተጠቀሙበት። ከኔ ከራሴ ጀምሮ ማለት ነው። ዋናው ጤና ነው። ጤና ካለ ደግሞ ምንም ሊሆን በትንሽ ነገር በቃ ስራ ይሰራል። ለምታወት የውኛም ስቶ በቃ እያንዳንዱን ነገር አስገብተናል፣ ግን ለሳምፕል ነው እዚህ ጋ ያስቀመጥነው እላችኋለሁ። ይሄ ሲሆን ግን ብሩ ብዙ ሆኖ አይደለም የሚገርማችሁ ነገር በቃ ደስ ይላችኋል። ብሩ ብዙ ሆኖ አይደለም። ስትገቱ ትሄዳችሁ ስትጠይቁ፣ ዋጋውን ያስደነግጣችኋል። ግን ደግሞ መጨረሻ ላይ ሲደማመር ምናምን በቃ ቀላል ነው። ስለዚህ ወደ አገራችሁ ኑ ቶሎ እላችኋለሁ። ዋናው ደህንነት ነው። ጤና ካለ ይሰራል፣ የማይሰራ የለም። እንግዲህ እኛንም እንደነገርኳችሁ ማዘዝ የምትፈልጉ እዚህ ጋ እንደምታዩት ብርጭቆ በአይነት አስገብተናል። አራት ማዕዘን፣ አምስት ማዕዘን፣ የሻይ ፌርሙስ በቃ እነዚያ ፌርሙዞች አሁን ኔኬልቤል በጣም አሪፍ ናቸው። የውሃ ብርጭቆ፣ ይሄ ደግሞ ጠቃጣቆ ይሉታል። ይህን ኢንዶኔዥያ ፌርሙስ በቃ የኮምፕሌክት የውሃ ጆክ፣ ይሄ ደግሞ ለስጦታ የሚሆን ብርጭቆ ነው። በእርግጥ እነዚህም ብርጭቆ ናቸው። በቃ የጁስ ብርጭቆዎች፣ መንቆርቆሪያ፣ ስቶቭ፣ ብረት ድስት፣ በቃ ሁሉንም መራቢያ ኳሊቲ የወጥ ሳህኖች፣ ኮፊ፣ በቃ እያንዳንዱን የሽንኩርት መፍጫ፣ እያንዳንዱን ነገር አስገብተናል። እዚህም ደግሞ በብዛት ለማህበሩ የሚሆነውን ነገርም ጨማምረን ነው ያስገባ ነው ስለዚህ እዘዙን በተመጣጣኝ ዋጋ የፈለጋችሁበትን ከኛም ያለውን ከኛ ከኛም የሌለውን ደግሞ እናንተ በዘዛችሁን መሰረት አምጥተን ከደንበኛ የትም ቦታ እንልካለን። ወግዲ መከነ ሰላም ለሚ በቃ ዝኮን በልቻ ሀይቅ በየትም ቦታ እዘዙን። ያው ባለቤት ስላለ የማድረስም ችግር ሆነ የመግዛት ችግር የለብን እላችኋለሁ። እናንተ እኛ ማዘዝ፣ እኛ ደግሞ በታማኝነት የእናንተ አማና ተቀብለን ማስተናገድ ብቻ ነው የምንጠበቅብን። እና እንግዲህ እኔንም ደግሞ አላህ ስብሃነ ተዓላ ገሬ ላይ እንዳረጋጋኝ ኢንሻአላህ አረጋጋለሁ ብዬ ተስፋ አደርጋለሁኝ። ማይቅርታ ከስተምር መጣብኝ ነው የተቋረጠው አብቻ ምን ላይ እንደለለቀም ዝሮ ዝሮ እና ቻላ ሀገሬ ላይ እንደረጋጋዶ አድርጉልኝ። እንዱም ደግሞ የናንተ ብትታይ ያስፈልገኛል፣ ከናንተ ዩቲዩብን ማሳድጉልኝ። እንዲሁም ደግሞ የፈለጋችሁትን ነገር በኮሜንት መጠየቅ ትችላላችሁ። እንዱም በዋትስአፕ በኢሞ በቴሌግራም ስልካችን ክፍት ነው 24 ሰአት። ያው ካየን እንመልሳለን ማለት ነው። ለዓለም የማንመልስበት ምንም ምክንያት የለ። ስለዚህ እናንተም ጠይቁን፣ እኛ ምን መልሳለን። እዘዙን፣ እኛ ምናደርሳለን። እላችኋለሁ ወዶች ዬ እንግዲህ ደግሞ በተረፈ በሌላ ቪዲዮ ቤቴንም ንም በቃ ሁሉን ነገር እንግዲህ ደስ እኔ ከ አስራ ሁለት አመት ቆይታ በኋላ ምን እንደሰራሁኝ ምን ላይ እንዳለሁ በቃ የኔን ተሞክሮ የሚፈልግ ሰው ካለም አካፍላችኋለሁ። እላችኋለሁ ወዶችዬ። በተረፈ እንግዲህ በሌላ ቪዲዮ እንገናኛለን ብዬ ተስፋ አደርጋለሁ። ቻናላችንን አሳድጉልን። እስከዛው ድረስ ደህና ሁኑ። ባይ ባይ።